ታዲያ ብሩክ ዛሬ ሊሆን ሊመታ ነው መሰለኝ። አረብ የሆነ ቪዲዮ የሆነ ቦታ ይቼ እንትን ቤት ስቶሪ እንትን ላይ ኢንስታግራም ላይ አርጓል እኮ በአፉ እንትን ሽጉጥ ይዞ አይቼዋለሁ። ያሰው ግን ገብቼ አይደለም ይቅርታ አርጉልኝና ያየሁት ማለት ነው። ግን ተፖስቶ ነው ተፖስቶ እንዳለ ኮመንቱ ብቻ ሳነበው አመጡ እንጂ ኢንስታግራም ላይ ፖስት ተቆጥ

ብሩኬ እኮ አይወዳትም። ብሩኬ እኮ አያፈቅራትም። ስራት ሆነው እንደሚያለቅ ሰው ሳቀባት እንደ እሷ ኳስ ተንጨረጨረ ምን አላለም። ግን አለ ፍርዱን ይስጥ። በእውነት ግን ወላሂ እንደው ካላት ነው ፍርድ የሚያገኘው። ግን ይህ ቁስል ያለበት ሰው ነው የሚያገው፣ የችን ቁስል ማለት ነው። የችን ፓርት እኔ ስለማውቃት አሁን ኢትዮጵያ በሆነ ያልኩት እኔ እንጃ። ብቻ ውይ ሰው በጣም መጥፎ ነው። ምን መሰለሽ፣ እኔ ስለሌላም ሳይሆንሽ እሷ ገና ታዳጊ ናት። ገና ጭንቅላታው ብዙ ነገር የምታስቡ ነገር አለ። ግን ትንሽ ወፈር ብላ ነበረ እንደገና በሏት። ኧረ ከመካከሉ ሴቶች ሁሉ እግዚአብሔርን በጣም ነው በእውነት። እኔ ማለት እኔ የሀይሜ ጉዳይ ከእኔም ላይ ነበረ ድሮ አረብ ሀገር ሳልገባ ማለት ነው እና ህመሙ ቁስሉ፣ እንዴት ብዬ ከዛ ቀዳዳ ውስጥ እንዴት ብዬ አጣብቂኝ ውስጥ እንደወጣው እኔ ያውቃለሁ፣ ስላለፍኩበት ማለት ነው። አሁን የኔት ሚዲያ የሌለው ምን የሌለው ነው፣ ዝም ብሎ የሰፈር ወሬ ነው። ግን ይሄ እንደዚህ እየጣፍ ጭ ኳን የተናነ ሳ እንደዚህ ላይ የለም ምድረ ዶማ ወጣት ስቃለች እንጂ ውስጧ ደምቷል እኮ ለማን ትናገራለች? ዝም ማለት አትበይ፣ አትበይ። እነዛ ይሄን እየያዙ ነው የሚጽፉት። ይጻፋቸው፣ አፈጣሪ እንዳለ አልደማም፣ ምንም አልደማም። ጀግና ናት፣ ጀግና ናት። ጠንካራ ስለሆነች እንጂ እኔ ማርያምን ይሰማኛል በጣም። አይ ታዩ ያን ያን ግን ይጫራኝ። ዝም በይ አንቺ ያዥው በጣም ጀግና ናት። ምንም መስሎ አይታያትም። እሱ ቢሄድም ሲሆን አለ ይርዳቸው፣ ያስማማቸው። ግን መስማማት ማለት ምንድን ነው? እንደዛ አይነት ቪዲዮ እየተለቀቀ እግር እየተነሳ ያስማማቸው። አንቺ ደግሞ ከዚህ በላይ ልጅቷ እንዴት እንድትሆን ፈልጋችሁ ነው? አምጥቶ ልንገርሽ፣ እዚህ ያላችሁት ይቅርታ እንዳሰድቡኝ እንጂ እሱ እኮ አምጥቶ ከእሷ ፊት ሴት ይዞ መተኛት ብቻ ነው የቀረው ከፊት ለፊቷ ላይ ያንን ነገር መስራት ብቻ ነው የቀረው። በቃ ብልግናው፣ ያንን ነገር መስራት ብቻ ነው የቀረው። ማነሽ፣ ሲሚ ሲሚ፣ ማነሽ፣ ዩዘር ዩዘር፣ ሲሚ፣ እናንተ ማለት ነው። ስለ ብሩኬ እስካሁን ከጭንቅላታችሁ አላወጣችሁም ነው? እዚ ጋር ስለ ብሩኬ አታውሩ። በቃ ስለ አይሚና የአውኑ ልጅ ቅዱስ የነሱ አንድ ነገር አድናቆት አውሩ። እሺ፣ አውሪ

ማልቀስ፣ ማዘን እዚህ ኮረፋይ ለማጣጣር ለምን? በቃ እግዚአብሔር ያለው ነገር ነው። እንግዲህ አንድ ሰው እኮ አንድ አመት ቀልድ አይደለም። ዝም ብሎ እንደዚህ ቪዲዮ ሲለቅ እኮ ይሄ ቪዲዮ ለቀ እኔ ተመልካች አለ ማአደት እያራሰ ቪዲዮ ለቆ እኔ ላስተካክል ነው ነገሮች ምናምን። ይሄ ግን ሙድ ነው ታውቂያለሽ። እኛን ከብት ነው ያረገሰ። አይኒቲ ከኮሜንት ሰብታለች። የሆነች ልጅ ሶስናና በቀደም የጨፈሩትን ለቃ ሀይሚ የሆነ ነገር ሰብታለች። ምን እንዳለች አላቅም። አይታችኋል። ይችን ደግሞ ተሀረካት አለ ያችእና በገብ ምዲና ያለው እየተቃጠሉ መሳቅ እያረሩ መሳቅ አላት። ሴቶች ደግሞ የእኛዎቹ ደግሞ ይገቡና እሱን አንተ ሴት

ከዚህም በፊት እኮ ሃይሚ ናት አይደል? አይዲያ የምታመጣው። አሁን እሱ ሁሌ እኛ የምንናገረው ቪዲዮ ይሰራል በዩቱብ እንጂ ምንም አይናገርም። እኛ እንደው ስሙኝማ፣ ትናንትና ሆነ እሱ ሰው ቢሆን ማለት ነው እውነት ወንድ ልጅ ሱሪ የታጠቀ ቀበቶ ያሰረ ቢሆን ወጥቶ ያለን ምንመራል እንዴ? እኛን መሳደብ አያገባችሁ። እኛ ሃይሚ ሃይሚ ተናገራችሁባችሁን? አምጡ ዩቱቧ አስገቡና ኖ ኢ እኔ በጣም የምትገርሙኝ ማለት ነው። እኛ ሼር አርገን አሳድገን እኛ ፖስት አርገን እኛ ሁሉ ነገር አርገን እዚህ አድርሰን ዛሬ እኔ እገዛላችኋለሁ ከፈለጋችሁ መኪና ሲል በጣም ነውር ነው። እኔም እገዛላታለሁ እኔ ብዙ ስራ ያለኝ ሰው ነኝ። እኔ ገና በዚህ እርሜ ስኬታማ ይሆንኩ ሰው ነኝ። የሁለት 2 ሚሊዮን ብር መኪና ገዛለ ምን አይነት ስኬታ ነው? አረ፣ እሱን ታይ አሁን አብሪሽ ማለት ነው ስንት መኪና ቀየረ፣ ቤቱን አይታችኋል? አንድ ቀን ወጦ እኔ ሀብታም ነኝ እኔ እንደዚህ ነኝ እኔ ምን ነኝ ግዷል። ግን የጋሽዬ ልጆች ግን በጣም ነው የማደንቃቸው። እንደው የተረገሙ አምጥተው እንደዛ ትዳራቸውን በጠበቀ እንደው ከድሮም ተቆስቁ ነገር እንደው ማለት ነው በዚህ በኩል ጀግና ናቸው ለእናንተ አበባ ከሚሰጣ ማለት ነው። እንደ ቴንኪ አትሎም። እንደ ብሩክ እኮ ነው። ማርያምን አንድ ቀን አብሬሽ ማለት ነው የምትጠሉኝም የምትወዱኝም እወዳችኋለሁ አለው ይላል እንጂ ቁም ብሎ ስራው ቪዲዮ ለእኛ ሰዲጎናል ብሎ ማለት ነው። በስድብ ቢሞቱ እነሱ ነበር የሚሞቱት። ግን አንድ ቀን ለስድብ ብቻ ቪዲዮ ሰርተዋል። እግዚአብሔር አብርሃም ነበር የሚሞተው ለስድብ አብርሃም ለረ ብቻ ሳይሆን ኢትዮጵያዊ በሙሉ አሜሪካ እስከሚደርስ እኮ ትላልቅ እንትኖች እየሰደቡ ነበር፣ አይደል እንዴ? እዚህ እንኳን ዱባይ ኢማራት ውስጥ እንኳን ስንት ሰው ሰደበው። ለሰርግ ቢመጣ ግን እሱ መጥፎ ቃል አውጥቷል። እንደዚህ ያደረጋችሁ ብሏል። ችግር የለውም እንደፈለጋችሁ ብሎ ዝም

ሀብታም ሰው ልብስ እንኳን ሲለብስ ምን ነው? ይሄዳ ነው እንደ ምንም የለውም፣ እንደ ብለሽ ታርፋለች። ሀብታም ሆኖ በቃ ከሱ እንዳይታወቅበት የሆነ የማይረባ ልብስ ይመጣም፣ ዝም በይ ኖ እኔ ብለሽ ዝም ብሎ ማለት ነው፣ ዝቅ ብሎ ይራመዳል። ሀብታም ሰውድሜ ላ ትናንትና ያደገ ሰው ደግሞ ትናንትና ትልቅ ቦታ የደረሰት ሰው ደግሞ እኔ እንጂ ሰው የለም፣ እኔ እንጂ ሌላ ሰው በቃ አይታየኝ ምዳል እድሜ ለሀይሚ ሰሚማ እሷ ስንት ነገር አይዲያ ወርዳ ስንት ለፍታ እንቅልፏን አጠታ በገዛችው መኪና ግን የማንም ሸል እየመጣ ይሞላ ቀን ይጀመረጠረበል እ እናንተ ግን ካሷ ጋዩ ታላቷ ነው ጀላሌ፣ ቆይ እናንቴ ማለት ነው። እሱ ከማንም ሴት ጋር ይጨማለቅ፣ ይስ ከማንም ጋር እንደፈለገ ይሁን። እናንተ ማለት ነው። አሂን ካዚ በኋላ ሃይሚ ትወድቃለች የሚሉ ሰዎች አትስሙ። ስለዚህ ሃይሚን ይዛችሁ ወደፊት ይሁን። ስለሱ አታውሩ። በቃ አዎ፣ በቃ እና ወራም አንሰድ በሙሉ ይዛችሁ ብቻ ይዘው ወደፊት

ቴጂ፣ የሆነ ነገር ልንገርሽ፣ ያስደሰተኝ ነገር ምን መሰለሽ? ማርያምን

ባኋላ ሌላ ወንድ ይዞ ሌላ ሴት ይዞ መጥቶ እሷን እንዲያሰድባት አልፈልግም። እኔ ብቻዋን ትስራ ከፈለገች ይሰዋል። ሌላ ሰውን ስዘቀዝቀው አደርኳ ለመጣ ሴት ትዝበባት። ዛሬ ስዘቀዝቀው ነው ማድረው ትዕግስት አደ ሙሽዬን ሳይቀር ምዘቀዝቅላት

በነገራችን ላይ በእርግጥ አሁን በዚሁ እኮ ልደታችሁን ምናምን የተወጣችሁ ይመስ ይሆናል፣ ግን እነሱን ዘዝጌ በቃ እሱን ዘዝጌ እንደወጥና ካለ እንጂ ልጅቷን ዘዝጌ፣ እናቷን ግን አትንኪ በና ለምን? እሱ ምን መሰለሽ፣ እሱ ከሚሰራው አንጣር ነው አንዳንድ ጊዜ እነሱ ከሚያመጡት እኮ ቢሆንም ግን እናት

መንገድ ላይ አሁን እዚህ ያላችሁ ፎሎ ተመላለሱ፣ ፎሎ ተመላለሱ። የምሬን ነው ጌታ ያመጣት ሴት ነገር ነገር አላህ ደግሞ ትናንት አጋለጠው፣ ያን ቪዲዮ አጋለጠው።